ብዙ ቅዱስ አባታችን ብፁ ጠቅላይ ዋና ስራ አስኪያጅ ብፁ ቅዱስ ሄሮዶስ ዋና ጸሐፊ ብፁ ዋና በውሊቃነ ጳጳሳት ክቡራን ክቡራት፣ የዚህ ታላቅ ጉባኤ ተሳታፊዎች አስቀድሜ ለዚች ቀን ያደረሰሉ እግዚአብሔር እያመሰገንኩ ሁላችሁንም እንኳ ደረሳቸው እያልኩ የሀገር ስብከታችንን የ2017 ዓ.ም አጭር የሥራ ሪፖርት ክንውን አቀርባለሁ። አንደኛው የብፁ አባታችን አቡነ ዲሜጥሮስ ሐዋርያዊ ጉዞ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ አገረ ስብከት በሦስት ወረዳ ቤተ ክህነት የተዋቀሩ 19ኛ ቤተክርስቲያናት አሉት። ርቀትና ሙቀት መልክዓ ምድራዊ መገለጫቸው በሆነና በዘጠኝ የአረቡ ዓለም ነገስታት በሚመሩ ሀገራት የሚገኙት የሊባኖስ፣ የኢማራት፣ የኳታር፣ የባህሬን፣ የኩዌት፣ የጆርዳን የኦማን የኢራቅ እና የየመን አድባራት ለማገልገል ሐዋርያዊ ጉዞና የቪዛ ግድ ሲሆን በዚያም መንፈሳዊና ማህበራዊ ገዛ የሚሹ በርካታ ኦርቶዶክሳውያን አሉ። እንደ ቅዱሳን ሐዋርያት በጸሎትና በኪደተ እግረ የአረቡን ምድር በአብያተ ክርስቲያናት እና ለቅድስና በሚጋደሉ ምዕመናን የሞሉት የሀገረ ስብከታችን ሊቀጳጳስ የብፁዕ አቡነ ዲሜጥሮስን የ2017 ዓ.ም ሐዋርያዊ ጉዞ ስዘረዝር ኢማራት፣ ሊባኖስ፣ ጆርዳን፣ ባህሬን፣ ኳታር፣ ኩዌት ይጠቀሳሉ። በቅኔ ማህሌቱ ምሪት በመኖ ጥሪት በኩዌት በክርስቲያናዊ የኑሮ አብነት የአረቡን ዓለም እያጣፈጡ የሚገኙት ብፁ አባታችን ሐዋርያዊ ጉዞ ባደረጉባቸው መካናት ሁሉ መንፈሳዊ በረከትና ምሪት ሰጥተዋል። የሽሻ መስሪያ ቦታ መጠየቅ፣ ለአባቶች የአገልግሎት ቪዛ ማስፈቀድ፣ ቦታ ተረክበን በፈቃድ ችግር ግንባታ ላልጀመርንባቸው አድባራት የግንባታ ስራ እንዲጀምሩ መጠየቅ ከአረቡ ዓለም ኃላፊዎችና ከኢትዮጵያ ኤምባሲዎች፣ ቆንስላዎች ጋር ያከናወናቸው ስራዎች ናቸው። ሁለተኛ፣ ስብከት ወንጌልን በተመለከተ ከየአድባራቱ ቋሚ ጉባኤያት ውጭ በሊባኖስ ሃሪሳ ማርያም የተዘጋጀው ዓመታዊ ታላቅ ጉባኤ በርካታ ምዕመናንን ያገለገልንበት ሲሆን በክረምቱም ከኢትዮጵያ ከአስር በላይ የአብነት መምህራን አስመጥተን በስደት የሚኖሩ ካህናትና ምዕመናን በአብነት መምህራን እንዲማሩ አድርገናል። በበጀት ዓመቱ የስብከት ወንጌል አገልግሎት የውጭ አገራት ዜጎችን ጨምሮ 250 አዳዲስ አማንያን ተጠምቀው የውሻ ልጆች ሆነዋል። ሀገር ስብከታችን የሰርክ መርሃ ግብርን አጉባኤ አስመልክቶ በተመረጡ አድባራት ላይ በተገበረው የስብከት ወንጌል አቅጣጫ መሰረት በሰርክ የሚሰጠው ትምህርት ይዘት ዘወትር ስብከት ብቻ ከሚሆን ሃይማኖታዊ፣ ማህበራዊ እንዲሁም አረማውያንና መናፍቃን በቤተሻን ትምህርት ላይ ለሚያነሱት ጥያቄ ምላሽ መስጠት ላይ ያተኮረ እንዲሆን አድርገናል። የዚህም ፋይዳ መምህሩ በተለያዩ ጉዳዮች ላይ አዋቂና ዝግጁ እንዲሆን፣ ምእመናንም በሁሉም የህይወት ክፍል የቤተሻንን ትምህርት እንዲያገኙ፣ ለአረሙያና ለመናፍቃን ጥያቄም ድልዋን እንዲሆኑ አስችሏቸዋል። ሶስተኛ ህንፃ ቤተሻን እድሳትና ግንባታን በተመለከተ ነቢዩ ኢሳይያስ የሊባኖስ ክብር ዘካሪያስም ስም ሊባኖስ ወይ ደጅህን ክፈት ብሎ በጠሯት ቤሩት ሊባኖስ የሚገኘው የደብረ ሲና ቅዱስ ገብርኤል ካቴድራል ሙሉ እድሳት ያደረገለት ሲሆን ከኢትዮጵያ በተመረጡ ሳሊያንም በሳሏቸው ቅዱሳት ስላት አጊጧል። በእሽተ ሎጥ የጨዋም እንዲሆነችበት ነብዩ ነቢዩ ኤልያስ የተወለደበት ያረገበት፣ ይልቁንም ጌታችን አምላካችን መድኃኒታችን ክርስቶስ የተጠመቀበት ዮርዳኖስ ባለ ቦታ ላይ የእርሻን ግንባታ ለመጀመር የዩኔስኮን ፈቃድ እስካሁን በመጠበቅ እንገኛለን። ከኢየሩሳሌም ጋር ኩታ ገጠም ሀገር በመሆኗ ከሰላሳ ያላነሱ የመጽሐፍ ቅዱስ ታሪካዊ ቦታዎች በመያዟ የመጀመሪያውን የምድር አረብ የሴቶች ገዳም ለመስረት በቅር ላይ እንገኛለን። የኳታር ጽርሐ አርያም ቅድስት ሥላሴ ካቴድራል ግንባታና የስዕል ስራ ከለቀማ ስራዎች ውጭ የተጠናቀቀ ሲሆን እግዚአብሔር ቢፈቅድ በዚህ ዓመት በቅዱስነታቸው ተባርኮ አገልግሎት ይጀምራል ብለን ተስፋ አድርገናል። የሀገረ ስብከታችን መንበረ ጵጵስና በሆነው አቡዳቢ ምስካየ ኅዙናን የገዳሙ አጥር ስራ የተጀመረ ሲሆን እስከ ሦስት ወራት ባሉት ጊዜያት ውስጥ ይፈጸማል። እግዚአብሔር ቢፈቅድ በዚህ ዓመት የአረቡን ዓለም አገልግሎት በጸሎትና በቅርብ ክትትል የማይለዩት ብፁዕ ወቅዱስ አባታችን ዳግም በኢማራት ተገኝተው አዲስ ለሚታንጸው የገዳሙ ሕንፃ ቤተክርስቲያን መሰረት ድንጋይ ያኖራሉ ብለን እየጠበቅን እንገኛለን። በባህሬንም ቅዱስነታቸው ከመጡ የሀገሪቱ ንጉሥ ለቤተ ክርስቲያን መስሪያ ሊሰጡ እንደሚችሉ ተስፋ አለ። ካህናትን በተመለከተ ሀገረ ስብከታችን በዓመት አንድ ጊዜ ለባለ ጵራቂጦስ ክህነት እንዲሰጥ ባስቀመጠው አቅጣጫ መሰረት በበጀት ዓመቱ በኢማራት ተወልዶ ያደጉትን ጨምሮ 17 በዲቁና 3 በቅስና ክህነት ተክነዋል። ደብራት ለአጥቢያቸው መናን የንሳ አባት መደብ አለባቸው። በሚል በተመረጡ አድባራት ላይ ባደረግነው ሙከራ ይሻልልና የሚያስከብር የካናትን ችግር የሚፈታ የመናንን መያዣ አድርገው ምሪት የማይቀበሉ ቤተክርስቲያንን ከፋፍለው ሊቀራመቱ ከሚተግሙ አማሳኞች መጠበቅ በማስቻሉ ስለታመነበት የንሳ አባትን የሚመድቡት አድባራት ብቻ እንዲሆኑ አቅጣጫ ተቀምጧል። አምስተኛ የአብነት ትምህርት ቤቶችና የአብነት ምህራንን በተመለከተ ከሁለት መቶ በላይ ሀገራት ዜጎች በሚኖሩባት ኢማራት ካለው ሰላምና የህግ የበላይነት እየጎመራ ከመጣው የትምህርት እድል የተነሳ ለዩኒቨርሲቲ ትምህርት ከኢትዮጵያና ከኢትዮጵያ ውጭ ወደ ኢማራት የሚመጡ ኢትዮጵያውያን ወጣቶች ተበራክተዋል። ብፁዕነታቸው በስጡ አቅጣጫ መሰረት ለተማሪዎች የአብነት መምህር ተመድቦላቸው ትራንስፖርትና ቁርስ ተዘጋጅቶ መንፈሳዊ ትምህርት እየተማሩ ይገኛሉ። ከነዚህም መካከል ለዲቁናና ለልዩ ልዩ መንፈሳዊ ገት የበቁ አሉበት። በበጀት ዓመቱ ፈለገ ያሬድ የተሰኘ የካህናት ማሰልጠኛ በሂደትም መንፈሳዊ ኮሌጅ ለማቋቋም በተቀመጠው አቅጣጫ መሰረት የካሪኩለም ቅድመ ዝግጅት ጀምረናል። በቅርቡ በኦንላይን ትምህርት ለመጀመር ዝግጅት ላይ ነን። የአብነት ትምህርት ቤቶች ጉባኤ ቤቶች እንዳይፈቱ፣ እንዲስፋፉ፣ የመምህራንም ኑሮ እንዲሻሻል ዘወትር የሚተጉት ብፁዕ አባታችን በሰጡት መመሪያ መሰረት በበጀት ዓመቱ ለጎንደር ደብረ ኃይል ወደብረ ጥበባት ባዕታ ለማርያም ያቋቋም ምስክር ጉባኤ ቤት ግማሽ ሚሊዮን ብር፣ ለባህር ዳር አራቱ ምስክር ጉባኤ ቤት 250 ሺ ብር ለደባርቅ መድኃኔ ዓለም አራቱ ቤተ መጻሕፍት ጉባኤ 300 ሺህ ብር፣ ለዘዋ ያምረ ብርሃን ቅዱስ ገብርኤል ገዳም ያብነት ትምህርት ቤት 228 ሺህ ብር፣ በጉጂ ቦረና ሀገረ ስብከት ለምትገኘው አዶላ ደብረ ገነት ቅድስት ማርያም 150 ሺህ ብር፣ ለባሌ ሀገረ ስብከት 100 ሺህ ብር፣ ለመቄዶንያ በጎ አድራጎት ማኅበር 25 ሚሊዮን ብር ድጋፍ አድርገናል። ስድስተኛ በሚዲያ ክፍል የተሰሩ ስራዎች፣ ሀገረ ስብከታችን አራተኛው መንግስት ተብሎ የሚጠራው ሚዲያ ያለውን ዘርፈ ብዙ ፋይዳ ተገንዝቦ ማዕዶት የተሰኘ ሚዲያ አገልግሎት ተደራሽ ሲያደር ቆይቷል። ይሁን እንጂ ማዕዶት የተሰኘው ሚዲያችን የፌስቡክ ገጽ በመጠለፉ ከቤተክርስቲያን ባህሪ ጋር የማይሄዱ ምስሎች እየተለጠፉበት ስለሆነ መካከለኛው ምስራቅ አገረ ስብከት ሚዲያ የሚል አዲስ ሚዲያ ከፍቷል። ክፍሉንም በሰውና በሚዲያ መሳሪያዎች በማጠናከር ተደራሽ መሆን ጀምሯል። 95 ፐርሰንት የሚሆኑት አድባራት የራሳቸው የሆነ ማህበራዊ ሚዲያ አላቸው። ከኢኦቲሲ ሚዲያ አየር ሰዓት በመግዛት የዐረቡን ዓለም አገልግሎት ማስተላለፍ ጀምረን በተለያዩ ምክንያቶች ተቋርጦ ቢቆይም በዚህ ዓመት ዳግም ለመጀመር እየተዘጋጀ እንገኛለን። በሰንበት ትምህርት ቤት ለሁሉም ሰንበት ቤቶች የጋራ መተዳደሪያ ደንብ ተቀርጿል። የገጠሙን ችግሮች በየመን ባለው አለመረጋጋት ከሀገረ ስብከታችን ጋር ያለው ግንኙነት መቋረጡ፣ በኢራቅ ደብረ መንክራት እንዲያገለግሉ በቅዱስነታቸው የተመደቡት አባት በቪዛ እጦት ምክንያት መግባት አለመቻላቸው ላለፉት 30 ዓመታት ለአገልግሎት ቤተክርስቲያናቸውን የፈቀዱልን በሻርጃ የሚገኙት የአርመን ኦርቶዶክሳውያን ቤተክርስቲያን ለምን ሰርታችሁ በራሳችሁ አትገለገሉም በማለት ጥያቄ ማንሳታቸው ዋነኞቹ ናቸው። እነዚህና ሌሎች ችግሮች ቢኖሩም በእግዚአብሔር ቸርነት፣ በቅዱስነታቸው የዘወትር እገዛ፣ በብፁዕ አባታችን ጸሎትና ምሪት፣ በአረቡ ዓለም ካህናትና ምዕመናን ትጋት ለአገልግሎት ቤተሻናቸውን ፈቅደው በሚሰጡን አብያተ ክርስቲያናት ትብብር በዘጠኙም የአረብ ሀገራት ነገስታት ህዝብ አቀባበል ትብብር ከፈተና ጋር አግሎታችን ቀጥሏል። የጉባኤ ዘጠኙን የአረብ ሀገራት መሪዎች፣ በተለይ የኢማራት ነገስታት ለአገልግሎታችን ለሚያደርጉን ሁሉ እገዛ እንዲያመሰግድልኝ በአክብሮ ትጠይቃለሁ። ፋይናንስን በተመለከተ በመጨረሻም ለጠቅላይ ቤተ ክህነት 150 ዶላር ገቢ አድርገናል። ስሊፑን የሀገረ ስብከታችን ሊቀጳጳስ ብፁዕ አቡነ ዲሜጥሮስ ለቅዱስነታቸው እንዲያስረክቡልኝ በአክብሮ ጠይቃለሁ።